ሱድሂር ሩፓሬሊያ ውልደቱ በካባቶሮ ካሴሴ ነው። እንደ አውሮፓውያን አቆጣጠር ከ1903 ጀምሮ በኡጋንዳ ስኬታማ ንግድ ከተሰማሩ የጉጅራቲ ቤተሰብ የሶስተኛው ትውልድ አባል ነው። ወላጆቹ በንግድ ሱቅና በንግስት ኤልሳቤጥ ብሔራዊ ፓርክ ውስጥ በሚገኝ የነዳጅ ማዲያ አማካኝነት መካከለኛ መደብ ህይወትን ይመሩ ነበር። ይህ የተረጋጋ ኑሩ በ1972 ጄኔራል ኢዲ አሚን ሁሉም የኢሲያ ተወላጆች በዘጠና ቀናት ውስጥ ኡጋንዳን ለቀው እንዲወጡ ባዘዙ ጊዜ በኃይል ተናጋ። ድንገተኛው ስደት ከ60 ሺህ በላይ ሰዎችን ወደ ትርምስ ውስጥ የከተተ ሲሆን ቤተሰቦች ለትውልድ የገነቡትን ንብረታቸውንና ሀብታቸውን እንዲተዉ አስገድዷቸዋል። ያኔ የ16 ዓመት ልጅ የነበረው ሱድሂር ከብሪቲሽ ፓስፖርት ያዦ ወላጆቹ ጋር አስፈላጊን የመውጫ ፍቃድ ለማግኘት በከፍተኛ ኮሚሽን ጽሕፈት ቤት ረጅም ሰልፍ ወረፋ ይዞ ቆመ። ቤተሰቡ ወደ ዩናይትድ ኪንግደም በግዳጅ በፍጥነት ተጓዘ። ምንም ገንዘብ ሳይዙ እንደተሰደዱ ስደተኞች ወደ ለንደን ደረሱ። በሚያስፈራው እና በማይታወቅ የብሪቲሽ ዋና ከተማ ውስጥ ወጣቱ ሱድሂር ራሱን ለማኖርና ቤተሰቡን ለመርዳት ወዲያውኑ መታገል ነበረበት። ትንሽ እንደቆየ በላብራቶሪዎች ውስጥ ለሙከራ የሚያገለግሉ ቴስት ቱብስ በሚያመርት ፋብሪካ ውስጥ ስራ ጀመረ። ከስራውን በሚያገኘው ገንዘብ የቤት ክራዩንና ቀለቡን ይችል ነበር። በተጨማሪም በአካውንቲንግ ኦ ሌቨል ተመዝግቦ እስከ ኤ ሌቨል ትምህርቱን ቀጠለ። የመጀመሪያ እቅዱ የሂሳብ ባለሙያ መሆን ነበር። ነገር ግን ሩፓሬሊያ ገንዘብ ማግኘት የበለጠ እንደሚያስደስተው ተረዳ። ይህም በይፋ የትምህርቱ መጨረሻ ሆነ። በዚያን ጊዜ እየተማርኩ ሳለ ሁለት ወይም ሶስት ስራዎችን በአንድ ጊዜ የሰራ ነበር ይላል ሩፓሬሊያ። በሱፐር ማርኬት ውስጥ ማታ ማታ ሳጥኖችን በመደርደር ይሰራ ነበር። ቅዳሜና እሁድ ደግሞ ታክሲ ይነዳ ነበር። ሱድሂር ስለ ታክሲ አሽከርካሪነት ዘመኑ ሲናገር አይኖቹ በደስታ ያበራሉ። መልካሙ ነገር የሌዲ ታቸር መንግስት የታክሲውን ዘርፍ ነፃ በማድረጉ የግል ባለታክሲዎች በከተማ ዳርቻዎችና ረዥም ርቀት የራሳቸውን ታክሲ እንዲያሽከረክሩ ተፈቅዶ ነበር። እንደ አውሮፓውያን አቆጣጠር በ1985 የዩኬ ኑሮ በቃኝ አለ። በአጠራቀመው 25ሺ ዶላር ወደ ዩጋንዳ ተመለሰ። እንደደረሰም እድሎችን መፈለግ ጀመረ። በአገሪቱ ውስጥ መሰረታዊ የፍጆታ እቃዎች በአንጻራዊ ሁኔታ እምዛም እንደሆኑ ደረሰበት። በዚህ ምክንያት ከአጎራባች ኬንያ ጨው ማስመጣት ጀመረ። እንዲሁም እንደ ስኳር እና ሲጋራ ያሉ ሸቀጦችን በሞምባሳ ወደቦች ከሚገኙ ነጋዴዎች ያስገባ ነበር። በዚያን ጊዜ በዩጋንዳ የአልኮል መጠጥ ማምረቻ ፋብሪካዎች አልነበሩም። ኡጋንዳ በአብዛኛው ቢራ ከውጭ ማስመጣት ላይ ነበረች። ሩፓሬሊያ በኬንያ የሚገኘውን ኢስት አፍሪካን ቢሮ የዲስ ሊምትድን አነጋግሮ ስምምነት ፈጸመ። የኬንያን ዋና ዋና የቢራ ምርቶች በዩጋንዳ በብቸኝነት የማከፋፈል መብት አገኘ። ብቸኛው የካምፓላ ትልቁ የአልኮል መጠጥ አቅራቢም ሆነ። ብዙዎች የሩፓሬሊያን ደንበኞች በውጭ ምንዛሪ መክፈልን የሚመርጡ የውጭ ሀገር ሰዎች ነበሩ። ሩፓሬሊያ ሌላ እድልን በማየት ብዙም ሳይቆይ ከፍተኛ መጠን ያለው ገንዘብ የሚያስገኝ ትንሽ የውጭ ምንዛሪ ንግድ ጀመረ። እንደ አውሮፓውያን አቆጣጠር በ1989 ፕሬዚዳንት ዮሪ ሙሰቪኒ የቢራውን ኢንዱስትሪ ነጻ አደረጉ እና የሀገር ውስጥ ኢንቨስተሮች ወደፊት መጡ። መንግስት ደግሞ ቢራ ከውጭ ማስመጣትን ከለከለ። ሩፓሪሊያ ወዲያውኑ በምትኩ በውጭ ምንዛሬ ንግዱ ላይ አተኮረ። የኡጋንዳ የመጀመሪያውን የውጭ ምንዛሬ ልውውጥ ድርጅት የሆነውን ክሬም ፎሬክስ ቢሮን ከፈተ። ይህም ድርጅት እስካሁንም ዩጋንዳ ውስጥ እየሰራ ይገኛል። የክሬን ፋይናንሻል ኢምፓየርም ዋና አካል ነው። እንደ አውሮፓያን አቆጣጠር በ1990 ሩፓሪሊያ በቀን የ10000 ዶላር ትርፍ ያገኝ ነበር። እና በገንዘቡ ባለሙ የካምፓላ ማዕከላዊ የንግድ ቦታዎች፣ ሰው ያልሰፈረባቸው የከተማ አካባቢዎች፣ ቤት ያልተሰራባቸው መሬቶች እና ያረጁ የመኖሪያና የንግድ ህንፃዎችን በቅናሽ ዋጋ መግዛት ጀመረ። ከ1984 እስከ 1991 በ5ሺ ዶላር የገዟቸው ንብረቶች ዛሬ የ12 ሚሊዮን ዶላር ዋጋ ያወጣሉ ይላል ሩፓሬሊያ። ንብረቶችን በማከራየት ብቻ በአራት ዓመት የኪራይ ገቢ የመግዣ ዋጋውን ብዙ ጊዜ እንደመደሰ ይናገራል። በኪራይ ገቢውና እያደገ ባለው የውጭ ምንዛሪ ንግዱ ሩፓሬሊያ በዝቅተኛ ዋጋ ተጨማሪ ንብረቶችን መግዛት ቀጠለ። በ 1990 ዎቹ መጀመሪያ ላይ የሩፓሬላ የውጭ ምንዛሬ ንግድ በጣም ትልቅ ከመሆኑ የተነሳ ክሬን ፎሬክስ ቢሮ ከትርፋቸውና ከገበያዎቻቸው ላይ ከፍተኛ ድርሻ እየወሰደ ስለነበር ባንኮች በእርሱ ላይ ጫና ማሳደር ጀመሩ። ስለዚህ ሩፓሬላ ወደ ባንክ ንግድ ለመግባት ወሰነ እና አንድ ሚሊዮን ዶላር ያስከፈለውን የባንክ ፍቃድ አመለከተ። ክሬን ባንክ በ1995 በሮቹን ለህዝብ ከፈተ። ዛሬ በደንበኛ ብዛት ትርፋማነትና በንብረቶች ላይ በሚያመጣው ገቢ የዩጋንዳ ሁለተኛ ትልቁ የንግድ ባንክ ሲሆን የባለ አክሲዮኖች ድርሻ ሰባ ሚሊዮን ዶላር ነው። ምንም እንኳን ስኬታማ ቢሆንም ሩፓሬሊያ ከውዝግብ ነጻ ሆኖ አያቅም። እንደ አሮፓን አቆጣጠር በ2005 የካምፓላ የህግ ፍርድ ቤት ካቢራ ካውንትሪ ክለብ ቡኮቶ ውስጥ ረብሻ በመፍጠር ወንጀል መልስ እንዲሰጥ የእስር ማዝዣ ተሰጥቶት ነበር። ሩፓሬሊያ የሀገሪቱን የማህበረሰብ ጤና ህግ በመጣስ ቆሻሻን በህዝብ መንገድ ላይ በሚያልፍ የዝናብ ውሃ መውጫ ቦይ ውስጥ እንደሚለቅ ተጠርጥሮ ነበር። እንደ አውሮፓያን አቆጣጠር በ2010 ደግሞ አንድ የካናዳ የንግድ ተቋም ሩፓሬሊያን በሐሰት ይዞታ መረጋገጫ ስነት ከሰሰ። ሩፓሬሊያ በሁለቱም አጋጣሚዎች ጥፋቱን ይክዳል። በንግድ ሥራ ስኬታማነትን የሚቃወሙ ሰዎች ሁልጊዜ ይኖራሉ፣ ግን በዩጋንዳ ውስጥ ብዙ በጎ ግለሰቦች በመኖራቸው እደሰታለው። ለኔ አስፈላጊው ያ ነው ይላል። የሩፓሬሊያ ግሩፕ በኢንሹራንስ በባንክና በግብርና ላይ ከፍተኛ ፍላጎቶች አሉት። ነገር ግን ለልቡ እጅግ ቅርብ የሆኑት ሁለቱ ተቋሞች ከሚስቱ ጋር የሚያስተዳድራቸው የካምፓላ ፓረንት ስኩልና ካምፓላ ኢንተርናሽናል ስኩል የተባሉት የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ናቸው። እንደ አውሮፓያን አቆጣጠር በ2004 ሩፓሪሊያ በካምፓላ ና ካዋ አካባቢ የሚገኘውን የግል የመጀመሪያ ደረጃ ትምህርት ቤት ካምፓላ ፓረንትስ ስኩልን ገዛ። ትምህርት ቤቱን በተረከበው ጊዜ ለመፍረስ እየተንገዳገደ ነበር። ከዚያን ጊዜ ጀምሮ መሰረተ ልማቱን በማደስ ከስድስት ሚሊዮን ዶላር በላይ አፍሶ የበርካታ ተማሪዎችን ትምህርት በራሱ ወጪ ድጋፍ እያደረገ ነው። ተማሪዎች በአብዛኛው የሚመጡት ከዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች ሲሆን፣ በመላው ኡጋንዳ ካሉ ትምህርት ቤቶች የተሻለ ትምህርትና መሰረተ ልማቶች የማግኘት እድል አላቸው። የኔ ሊጋስ የሚሆነው ትምህርት ነው ይላል። በእርግጠኝነት ትምህርት የዓለም እድገት መሰረት እንደሆነ አምናለው በዩጋንዳ የቀጣዩን ትውልድ መሪዎች በማፍራት ረገድ የኔ ሚና መጫወቴን ካወቅኩ እረካለው ይላል። ሱድሂር ሩፓሬሊያ ከለንደን የምሽት ታክሲ ሹፌርና እስከ ዩጋንዳ ቢሊዮነርነት ችርን ሰንብት።